ይመስገን እግዚአብሔር ይመስገን። እግዚአብሔር ይመስገን። ደህና ደህና። እግዚአብሔር ይመስገን። እግዚአብሔር ይመስገን። እግዚአብሔር ይመስገን። ደህና ደህና። እግዚአብሔር የመስገን እግዚአብሔር ይመስገን። እግዚአብሔር ይመስገን። የህይወት መጽሐፍ የጻፈው እግዚአብሔር ደራሲው እሱ ነው፣ ተራኪ ዋኔ ነኝ። ደራሲው እሱ ነው፣ ተራኪ ዋኔ ነኝ። የመጨረሻው ኡን ምዕራፉን ሳነበው ደናነሽ ብሎኛል ደናነኝ እላለው ደህና ነሽ ብሎኛል፣ ደህና ነኝ እላለሁ። ደህና ደህና ነኝ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ሃሌሉያ ደግሞ ተገንቻለሁ። እግዚአብሔር ይህን የሚሰማ ሁሉ እውቀት ይሁ ነው፣ ያምልጥ አይያዝ በዲያብሎስ አይታለል። እግዚአብሔር ሆይ በጌታ በኢየሱስ ስም እርዳው እርዳን እግዚአብሔር። እርዳታ አየለየን ያው እንግዲህ እንደምታዩት ምሳሌ አስራ ዘጠኝ ሁለት ላይ ነፍስ ዕውቀት የሌለባት ትሆን ዘንድ መልካም አይደለም። መልካም አይደለም። ነፍስ አለ ዕውቀት ትሆን ዘንድ፣ ሰው አለ ዕውቀት ይሆን ዘንድ መልካም አይደለም። ስለዚህ እውቀት ማግኘት ግድ ነው። መልካም አይደለም። እግሩም የሚያፈጥን ከመንገድ ይስታል ይላል ምሳሌ 19 ሁለት ላይ ከአውለ እውቀት ከሆነች ነፍስ ትጠፋለች። በሌላ አባባል ካለ እውቀት ከሆነች ስንፍና ነው የሚመራት። ካለ እውቀት የሆነች እውነት ነፍስ ስንፍና ነው የሚመራት። ስንፍና ደግሞ ሲመራ ገደል ነው ይዞ የሚገባው ነው። ገደል ነው ይዞ የሚገባው። ያለ እውቀት የሆነች ነፍስ ሰበብ ደግሞ የምታረገው እግዚአብሔር ላይ ነው። ሌላ ሰው ላይ እኮ ሰበብ አታረገም። ውቀት ከሌለ ሰነፍሰው ሰበብ የሚያረገው እግዚአብሔርን ነው። አልፈቀደም አላለውም በቃ ያለ ማለት እንደዚህ ነው። እግዚአብሔር ባይፈቅድ ነው ማለት። ውቀት ስለሌለ ባዶ ስትሆን ሰበብህ እግዚአብሔር ላይ ነው። ሰበብህ እግዚአብሔር። ውቀት ሲኖርህ ግን ለመሻሻልም እድል ታገኛለህ። ለእግዚአብሔር ላይ አታሳብብ። እውቀት የሌለው ሰው ግን ሰበብ ሁሉ እግዚአብሔር ላይ እግዚአብሔር ላይ። እንደዚህ ቢሆን እግዚአብሔር ስላልፈቀደ ነው፣ እግዚአብሔር ስላላለው፣ ለእኔ ስላልሆነ ነይቨር፣ ነይቨር፣ ነይቨር! እሱ የዳቢሎስ ነው። ዳቢሎስን እኮ ቀንድ አውጥተህ እኮ የምታየው እኮ እውቀት ስለሌለ ነው እንጂ የመላእክት አለቃ የነበረ ቆንጆ የነበረ ነው መልከ መልካም የነበረ ምናምን ሳለው በዛኛው። አንተ ግን አውሬ አድርገህ ትስለዋል። አውሬ በቃ የሆነ አንገት ቀንድ ምናምን አውጥተ እሱ እውቀት ከማጣት የተነሳ ማንም ሰው ሌላ ነገር ሲያጣ የሚሰማው ስሜት የእግዚአብሔር ነገር ሲያጣ አይሰማውም። ገንዘብ ስታጣ ስታጣ ቅር የሚልህ የእግዚአብሔር ነገር አለማወቅ ትንሽ ቅር አያስብልህ፣ ምንም አይመስልህ። በቃ እንጆ እውቀት ማጣትን ትተ አንድ ሰበር ዜና ስምንት ቦታ ሄደህ ትሰማለህ። ገደለው ምናምን የእግዚአብሔርን ነገር ግን አትፈልግም። ስለዚህ እውቀት የሌለው ነፍስ የሚገላ ችኮላ ነው ማለት ነው። በሌላ አባባ ችኮላ፣ ችኮላ ሌላ ነገር መፈለግ። እውቀት የሌለው ሰው ስንቱን ስንቱን ነገር ይዞ ገደል እንደሚገባ ልነግርህ አልችልም። ስኮ እውቀት የሌለው ሰው ደግሞ ሰበቡ እግዚአብሔር መሆኑን እግዚአብሔር ላይ እግዚአብሔር እውቀት የሌለው ሰው አይረዳም፣ አይረዳም። እመንኝ፣ እውቀት ከሌለ እግዚአብሔር አይረዳም። ለምን? መጽሐፍ ቅዱስ ላይ ሕዝቤ እውቀት ከማጣቱ የተነሳ ጠፋ ነው የሚለው። ጠፋ፣ እውቀት አጣ፣ ጠፋ፣ አልፈለገም፣ ጠፋ። በቃ እግዚአብሔር ሲሪየስ ነው፣ ምንም ምንም ጣጣ የለውም። እውቀት ስትፈልግ እኮ እሱ ላይ አታሳብብም፣ እግዚአብሔር ይረዳል ትታገላል አንድ መጽሐፍ ቅዱስ ያላነበበ ሰው አለ ተብሎ የሚነገረው ምንድን ነው ያሉት መጽሐፍ ቅዱስ ኩነኔን ቢኖርም ባይኖርም ከክፋት ደግነት ሳይሻል አይቀርም ከገሃነም ጋህነም ኖረም አልኖረም ከክፋት ደግነት ይሻላል ምን ማለት ነው ያልገባውን ወይንም ያልኖረውን መጽሐፍ ቅዱስ የሚነግርህ ክፉ ነው ክፉ እያደረገብነው ነው ተረት አይደለም ክፉ እያደረገብነው ያልኖረውን ያልገባውን ከነገረ የማይሻለውን ማለት እውቀት ያልሆነውን ማለት ነው። ጌታ ኢየሱስ ምን አለ? በእኔ የሚያምን እኔ ያረኩትን ያረጋል። ኢየሱስ ምን አረገ ሲባል የአባቱን ፈቃድ ሰርከስ ምናምን ማድረግ ነው አንተ የምፈልገው ጨፍነ ኡ ምናምን ወጣ ገባ እንደዚህ ልሻ እንደዛ ፍቺ ገባ ምንም በወንድማማቾች መካከል መዘ መለ ምን መለያየት የሚዘራ ዳቢሎስ ነው ተብሏል። ምንም ከረባት አስረህ ምናምን ብለ ሰው ላይ መለያየት ምናምን የማይሆን ነገር ስትዘራ አጋን እንትን ጌታ ኢየሱስ እኔ ያረግኩትን ያረጋል ያለው እሱ የአባቱን ፈቃድ ያደረገ ነው አርጓል። አንተም ፈቃዱን የአባቱን ፈቃድ እንድታደረግ እንጂ ትሰርከስ መስራት አይደለም። መርጣ አታውጡ። የአባቱን የምን የአባቱን ፈቃድ ነው የሚያደርገው። የእግዚአብሔር የአባቱን ፈቃድ ደግሞ ምንድን ነው? ስትል የእግዚአብሔር ቃል ማለት ነው። የማያምን ምን ያደርጋል? የእግዚአብሔር ቃል ተቃራኒ ሰበብ። እግዚአብሔር ባይፈቅድ ነው እግዚአብሔር እንዲህ ነው እግዚአብሔር ስላላ ነው ለእኔ ስላላው ነው የሚለው የዳቢሎስ ነው። ሰበብ ሁሉ የዳቢሎስ ነው። እውቀት የሌለው ሰው እየ ተቃራኒ ሰበብ እየፈለገ ማለት ነው። በእውነተኛ መንገድ መሄድ ትቶ በሌላ መንገድ የሚሄድ በሙሉ ውቀት የማይወድ ውቀት የጠላሉ በእግዚአብሔር ሰው መካከል ያለው መንገድ መሪና ተመሪ ነው። መሪ እግዚአብሔር ነው። ተመሪ ደግሞ ሰው ነው። በአንተና በእግዚአብሔር መካከል አንድን ያሉ ተመሪና መሪ አሌሉያ። መሪን ስትሄድ ምናምን ምናምን በቃ የለም። ድንጋይ እያየ ብቻ ትዝለል። ጭቃውን ተጠንቀቅ ይባላል። ጭቃው ውስጥ ሾካ አለ። ፍሬንድ በሃይማኖት ለብጥሮ የሚሰጡ እሾ ካለው ውስጡ ያስበላል ያስበላል። አርባ ዓመት ሄዶ እኮ ምድረ በዳ ላይ ነው ያስቀራቸው። አነ እንደውም እሱን ዛሬ አንብላል የት እንደቀሩ ማለት ነው። እና እውቀት ማለት እውነት ማወቅ ማለት ነው። እግዚአብሔርን ማክበር ማለት ነው። ቃሉን አለመተላለፍ ማለት ማለት ነው። መባረክ የሚወስነው ያለህ ነገር ሳይሆን የሆንከው ነገር ነው። መዐት ስለሰበሰብክ የተባረክ እንዳይመስል። አመጣጥህ በምንድን ያመጣው እሱ ነው የሚወሰነው። አርፈት ተኛለህ ሆይ መልካም እንቅልፍ አለህ ሆይ፣ ሃሌሉያ። በቃ እግዚአብሔር አንድም ኃጢአተኛ አይኖርም ነው ያለው፣ አይኖርም። ስለዚህ አንድም ጻድቅ አይሞትም ማለት፣ ጻድቅ አይሞትም ማለት በጌታ በኢየሱስ የሚያምን በቃ የዘላለም ሕይወት አለ ማለት። ብዙ ጊዜ የሰው ፈቃድ አድርገህ የምታረገው ምናምን ለታይታ ነው። አያዋጣም። የሰው ፈቃድ አድርገህ የምታድግ ቢመስልህ ግን ባጭር ነው የሚያስቀርህ ማለት ባጭር ትቀራለህ። እውነት እንቁላል ነው። ፈልፍለው አትስበረው። አብዛው ዶሮ ስፈለፍላይታል። አዎ፣ የሚፈለፈል አትብላ፣ ሸቀጥ አትብላ፣ ፈልፍለው አብዛው። ኑረው፣ ሃሌሉያ፣ ታዘዘው እንዳይመክን ማለት ነው። ሉቃስ 19 26 ላይ እላችኋለሁ ላለው ሁሉ ይሰጠዋል ከሌለው ግን ያው ያለው እንኳን ስንኳን ይወሰድበታል ይላል። ይወሰድበታል፣ ያለህ የሚመስልህ እንኳን ይወሰድበሃል ይላል። መጽሐፍ ቅዱስ ነው፣ እኔ አይደለሁም። ያው ያለው የሚመስለው እንኳን ይወ ሉቃስ 19 ኛ 6 የእግዚአብሔር ሲረስነትን ላምብብልህ ህብራውያን ሦስት ሰባት ላይ ስለ መንፈስ ቅዱስ እንደሚል ዛሬ ድምፁን ብትሰሙ አባቶቻችሁ እኔን የፈተኑበትን የመረመሩበትን አርባ ዓመት ስራዬን ያዩበትን በምድረ በዳ በፈተና ቀን በማስመረር እንደሆነ ልባችሁን እልከኛ አታርጉ እልከኛ አታርጉ ነስሰማ ። ስለዚህ ያ ትውልድ ተቆጥቼ ዘወትር በልባቸው ይሳታሉ፣ መንገዴን ግን አላወቁም አሉ እንዲሁ ወደ እረፍቴ አይገቡም ብዬ በቁጣ ማልኩ ይላል። ሃሌሉያ! ወንድሞቼ ምናልባት ያው እግዚአብሔር የሚያስክዳችሁ ክፉና የማያምን ልብ ከእናንተ በአንዳችሁ እንዳይኖር ተጠንቀቁ ከራስህ ነው ማንንም የማያስት በልብህ እንዳይኖር ተጠንቀቅ ወንድሞች ብሎ ነው ለሌላው ለጎረቤትህ ምናምን ለቡድንህ ለሃይማኖትህ ለምናምን ተጠንቀቅ አይልም ለራስህ ይኸው መጽሐፍ ቅዱስ ነው ያነበብኩልህ ተጠንቀቅ

ትቀራለህ ትቀራለህ። በቃ እያሱና ካሌብ ነው ያመለጡት። የትኛው በቃ ህይወት ለእግዚአብሔር የምትሰጥ ሽልማት ነች። ሰጥቷል፣ ልጁን ሰጥቶ አንተ ደግሞ ለሱ መልሰህ ምሽልሞ። ባለፈው ነገር ያለው ተዚህ አንድ የሆነ ሰዎች ሰብስክራይብ አስደርጉልኝ ብዬ ዩቲዩብ ላይ ትልልቅ እንትን ያላቸው ሰብስክራይበር ስነግራቸው አረጣጣ የለውም ምናምን አንዱም ሁለቱ ሁለት ናቸው፣ ክርስቲያን ናቸው፣ ጴንጤ ናቸው። አንዱ ወስዶ ኮርጆ ይሰብካል። ያልኖር እውቀት ማጣት ይባል ያልኖርከውን የማታከውን ምናምን እንደዛች በለስ ነው። በለሷ ጋር ኢየሱስ ጌታ ኢየሱስ ተርቦ ፍሬ ሲሄድ ቅጠሏን አይቶ ሲሄድ ፍሬ የላትም፣ ረገማት። ያልኖርከውን የምትናገር ከሆነ ያደርቀህል። ለማኔ ደርቀ ነው የምትቀረው። መታዘዝ ግድ ፕራክቲስ ማረግ አንድ ነው። አለመታዘዝም መታዘዝንም አንድ ነው። ስትታዘዝ ቻሌንጅ አለው ቻሌንጁን፣ ተወጣ ዳቢሎስን እናም ላይ አርጋ አሰበው አካባቢ ነው ሳትታዘዝ እሱን እየታዘዝክ ነው። ስለዚህ ልክ እሱ እምቢ ብለህ ጌታን ስትታዘዝ መድኃኒቴ ለኔ ያረገው ብዙ ብዙ ነው ትላለህ። ብዙ ብዙ ነው ያረገልኝ፣ ብዙ ነው፣ ብዙ ብዙ ነው ደግነቱ ብዙ ነው፣ ብዙ ብዙ ነው። በምሕረቱም ብዙ ነው፣ ብዙ ብዙ ነው። ኢየሱስዬ ብዙ ነው። በደሙ አጥቦ አንጽቶ ሕይወቴንም ለውጦ ሰው አደረገኝ ረዲኤቴ እኔም ላክብረው ከልቤ። በደሙ አጥቦ አንጽቶ ሕይወቴንም ለውጦ ሰው አደረገኝ ረዴቴ እኔም ላክብረው ከልቤ። ቸርነህ ጌታዬ ቸርነህ ቸርነህ ለእኔ ቸርነህ ቸርነህ ኢየሱስ ቸርነህ ቸርነህ ለእኔ ቸርነህ። ሃሌሉያ! ከቆራጡ መሪ ከኢየሱስ ክርስቶስ ጋር ወደፊት ተከፍሎልናል ዳቢሎስ አንዳችን እናታገኛለን እናምለጣለን። የእግዚአብሔር ፈቃድ ደግሞ እንድንድን እንደሆነ አንድ ልጁን አሳይቶ ሰጥቶ አሳይቶናል። እናምነዋለን። ይመቻችሁ። አዲዮስ፣ ተባረኩ። ባይ ሰብስክራይብ ሼር